በፕሪቶሪያ ስምምነት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ጋር ተሰልፈ የኢትዮጵያን መንግስት ማስወገድ የሚችልበት እድል ካለ ብለህ መንቀሽቀሽ በጣም አደገኛ ነው። አቶ ጌታቸው ረዳ። የተለያዩ የገበያ ጨው ምርት አይነቶች ከገበያ ታገዱ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ፦ ትግራይ ውስጥ በሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ። የኤርትራ መንግስት አንዱ እንደሆነ አውቃለሁ። የኤርትራ መንግስት ከፌዴራል መንግስት ጋር የመጀመሪያ ግጭት የገባው ፕሪቶሪያ ከተስማማን በኋላ ነው። ፕሪቶሪያ ከተስማማን ለምንድን ነው ግጭት ውስጥ የሚገባው? ምክንያቱም ትግራይን ሙሉ በሙሉ ከካርታ ለማስወጣት እንቅስቃሴ ያስቆመው ስምምነት ስለሆነ ነው። ከኤርትራ መንግስት ጋር ሰላም መፍጠር አለብን የሚል እምነት ነበረኝ። የተወሰነ እንቅስቃሴም አደርግ ነበር። የኤርትራ መንግስት ሰዎች ፍላጎት ላይ የኢትዮጵያ መንግስት ኤርትራን ይወራል ብለው በሚሰጉበት ሰዓት ትግራይን ማቀዝቀዣ እንዲሆን ማድረግ ነው ወይ፣ ጠንከር ያለ አጋጣሚ ተፈጥሯል ብሎ ካመነ ከእኛ ሰዎች ጋር ሆነው ወደ አዲስ አበባ በኩል ጉዞ ማድረግ የሚቻልበት እድል ካለ ማማተር ሊሆን ይችላል። ሁሉንም እድሎች ክፍት የማድረግ እንቅስቃሴ አለ። በዚህ ጉዳይ ውስጥ የሆነ ጤነኛ አይምሮ ያለው የትግራይ ፖለቲካ ኃይል ወይም ጸጥታ ኃላፊ፣ ምክንያቱም ለትግራይ ደማቸውን ያፈሰሱ ጀነራሎች ከነብዙ የፖለቲካ ችግሩን የትግራይ ህልውና አረጋግጣለሁ ብሎ የቆመ የፖለቲካ አመራር በዚህ ሰዓት ምንም የተለወጠ ነገር ሳይኖር ከነዚህ ሰዎች ወይም ከሻዕቢያ ጋር ሆኜ የሆነ ነገር አደርጋለሁ ብሎ ይህን ሲያደርግ መስማት በጣም አስደንጋጭ ነው። ይሄ ችግር የሁሉም ችግር አይደለም። ሁሉም ጄኔራል ወይም ሁሉም ፖለቲከኛ ከኤርትራ ጋር ተግባብቼ የሆነ ነገር አደርጋለሁ የሚል አድርገን አንውሰደው። ጭር ካለ አደጋ ላይ እንወድቃለን የሚሉ ወገኖች ግን ከፍ ያለ ዋጋ ላቀረበ ብቻ ሳይሆን እዚህ ትርጉም የሌለው ዋጋ ላቀረበም ሰው ቢሆን አገልጋይ ለመሆን ዝግጁ ሲሆኑ ይታያል። እዚህ ትርምስ ውስጥ እንድንገባ ከማድረግ አንጻር ይህንንም ኃይል ለመጠቀም እንቅስቃሴ የሚያደርጉ ቡድኖች እንዳሉ አውቃለሁ። እነዚህ ቡድኖች ስለ ትግራይ ሕዝብ ጉዳይ ደንታ የላቸውም። የወርቅ ንግድ ወደ አዲስ አበባ የሚያዋጣ ከሆነ ያደርጋሉ የማያዋጣ ከሆነ ወደ አስመራ ያደርጉታል። ከትግራይ ህዝብ ህልውናና ተጠቃሚነት ጋር የሚያገናኘው ነገር የለም። የተጠያቂነት ጉዳይም አለ። እኔ ከኤርትራ መንግስት ጋር ሰላም እናደርግ ማለት የኤርትራ መንግስት በተግባር የትግራይ ህዝብ ላይ የፈጸመውን ጭፍጨፋ በመካድ ሊሆን አይችልም። ሁሉም የፌዴራል ኃይሎች ለፈጸሙት ጥፋት ተጠያቂ መሆን አለባቸው። የትግራይ ኃይሎች የፈጸሙት ጥፋት ካለ ተጠያቂ መሆን መቻል አለብን። በዚህ ጉዳዮች ላይ ቢያንስ ከፌዴራል መንግስት ጋር የሚታወቅ ስምምነት አለን የሚታወቅ እና እዚህ ግባ የሚባል ስምምነት ሳይኖር ፕሪቶሪያ በፈረመው ምክንያት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ጋር ተሰልፈ የኢትዮጵያን መንግስት ማስወገድ የሚቻልበት እድል ካለ ብለህ መንቀዥቀዥ በጣም አደገኛ ነው። እኔ የማውቃቸው የትግራይ ከፍተኛ ወታደራዊ ኃላፊዎች እንደዚህ አይነቱን እብደት እንደማይቀበሉ አውቃለሁ። የተወሰነ ከዚህ ግርግር ጋር የተጣቡ በፍጹም የተረጋጋ ሁኔታ ከተፈጠረ አደጋ ላይ ወድቃለሁ ብሎ የሚያስብ ጥቂት፣ ግን ደግሞ ብዙ ሰው የማወናበድ አቅም ያለው ቡድን እንደዚህ አይነት እንቅስቃሴ ውስጥ እንደገባ አውቃለሁ። እገሌ ከሻቢያ ጋር ግንኙነት የለኝም ይላል ግንኙነት አለኝ የሚል ሰው አለ ብዬ አላምንም። ከሻእቢያ ጋር ግንኙነት የለኝም የሚል ሰው ያስተባብላል፣ አላቸው የሚል ሰው ማስረጃ ያቀርባል። ዞሮ ዞሮ ይሄ አይጠቅምም። የኢትዮጵያን ሉዓላዊነት አደጋ ላይ ይጥላል፣ የትግራይንም ህልውና አደጋ ላይ ይጥላል። ምክንያቱም እኚህ ግንኙነቶች ለትግራይ ህዝብ ማር በማዝነብ ከሚታወቁ ሰዎች ጋር የሚደረጉ ግንኙነቶች ስላልሆኑ እገሌ ግንኙነት የለኝም ካለ እግዚአብሔር ይርዳው የምላቸው አሉ። እነዚህ ሰዎች ጥቂትም ቢሆኑ አደጋ የመፍጠር አቅማቸው ከፍተኛ ነው። የቢዝነስ ዘገባችንን አልፋለን። የካቲት ወር የዋጋ ግሽበት የካቲት ወር አጠቃላይ የዋጋ ግሽበት 15 በመቶ መድረሱን አስታውቋል። ይህ አሐዝ ከጥር ወር ጋር ሲነጻጸር የ0.5 በመቶ ቅናሽ ያሳየ ሲሆን በየካቲት ወር ከተመዘገበው የዋጋ ግሽበት መካከል የምግብ ነክ እቃዎች የ14.6 በመቶ ድርሻ ሲይዙ ምግብ ነክ ያልሆኑ እቃዎች ደግሞ 15.6 በመቶ ድርሻ እንዳላቸውም ተገልጿል። የኢትዮጵያ ምግብና መድኃኒት ባለስልጣን ገበያ ላይ ባደረገው ቁጥጥር አምስት የተለያዩ የገበታ ጨው ምርቶችን የብሔራዊ የደረጃ ምልክት የመጠቀም ፍቃድ ሳያገኙ ምልክቱን ለጥፈው ገበያ ላይ ውለው መገኘታቸውን አስታውቋል። ምርቶቹ ጥራታቸው፣ ደህንነታቸው ያልተረጋገጠ በመሆናቸው ህብረተሰቡ እንዳይጠቀማቸውን ባለስልጣኑ አሳስቧል። የታገዱ ምርቶች ሊኑ የገበታ ጨው፣ ጨው ታሪክ፣ የገበታ ጨው፣ ሳልት ቤይ፣ ሺማ አዮዳይስድ ጨው፣ ጂኤም ጨው ናቸው። ውድ ቤተሰቦቻችን አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑን።